አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲባ ዞራ ሚዲያ ቤተሰቦች እንዴት ናችሁ? እኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ውይይቷ መቅደላ ማሻ ከተማን ውእታዊ ሁኔታ የታ እንዴት ሆናለች፣ ምን ላይ ናት፣ ደረጃዋ ለምትሉ ቤተሰቦች እንደዚህ ናት። መቅደላ ማሻ ከተማ እንደመጣዋት በጣም ውብ የምታምር ቆንጆ የሆነች ከተማ ናት፣ ማሻአላህ እና አሁን ይሄ የምታዩት ሰፈር ከስቴዲየሙ ጀርባ ወይም ከሃይስኩል ጀርባ ሃይስኩል ሰፈር የሚባል ሰፈር ነው። ፊት ለፊት የሚታያችሁ ደግሞ ጎራው ገበያ አካባቢ ፒያሳ አካባቢ ነው ማለት እና እንደ አጠቃላይ ውቢቷ መቅደላ ማሻ በጣም የምታምር ቆንጆ፣ ውብ የሆነች እያደገች ያለ ከተማ ናት። እንደ አጠቃላይ ማሻ ከተማ ላይ ቤት እና ቦታ የሌላቸው ቶሎ እንድትገዙላቸዋለሁኝ እንደምታወጣ። አሁን ይሄ የሚታያቸው ፊት ለፊት ሃይስኩል ሰፈር ነው። በስተቀኝ በኩል ደግሞ ማና ቴክኒክ ባስኳል ሰፈር ድረስ ይታያል ማለት ነው የምታወጥ ዋና ቴክኒክ ነው። ፊት ለፊት የምታወስ ሰፈር በጣም ማሻአላህ የሚያምር ነው። ውድ ቤተሰቦች ውቢቷ መቅደላ ማሻ ከተማ ይህን ትመስላለች። ከአሁን ቀጥሎ በዚህ ቻናል የማሻ ቤትና ዋጋ ወቅታዊ ሁኔታዎችን ማሳወቃቸው ይሆናል። ቻናሉን ሰብስክራይብ በማድረግ ይቀላቀሉ። ሰላም አሌይኩም ወራምቱላ ወበረካቱ